ሰላም እንደኔ ስለ አድማጭ ተመልካቾቻችን፣ ሰኔ 23 2017 ዓ.ም ተምራት አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ። የተለመዱ የአውደ ውጊያ መረጃዎችን በዝርዝር ይዣለሁ። ከውጊያ ጋር በተያያዘ የደረሱ ዝርዝር መረጃዎች አሉ። እንግዲህ በሰሞኑን በአማራ ክልል በከተሞችና በገጠር የተጀመረ ዘመቻ አለ። ዘመቻ ማዕበል በሚል በከተማ በሰላማዊ ሰልፍ ምድር ንቅጥቅጥ ሰልፍ በማድረግ ፋኖን ማውገዝ በ ጦር ሜዳ ደግሞ በርካታ ኃይል በማሰማራት የምድር አንቀጥቅጥ ዘመቻ ማድረግ አለብን ማዕበል በሚል ዘመቻ ማዕበል የተሰየመ ዘመቻ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ በየለቱ እና በየሰዓቱ መረጃዎችን እያደረስኳቸው ነው። ተዛማጅ መረጃዎችም አሉ፣ እነዚህንም የመርሳችኋል። በዚህ ሰዓት እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የግንባር መረጃዎች እንደተለመደው ይገኙበታል። እነሱ ሰማላችሁ እንግዲህ ቀደም ብሎ ደግሞ ከያስኳቸው ከግንባር መረጃ ባሻገር ያሉ መረጃዎችንም ለአድርስ ከመላው ኢትዮጵያ አንድ ድርጅት ና አድ ወይም ደግሞ የቀድሞ መሀድ የፕሮፌሰር አስራት ወልደየስ ድርጅት ያስተላለፈው መግለጫ አለ። በዚህ መግለጫ ላይ የድርጅቱ መስራች የነበሩ ወይዘሮ ሳባ መኮንን ህይወታቸው ማለፉን ተከትሎ የተሰጠ መግለጫ እና የያዘን መግለጫ ነው። የቀድሞ የማዕድ መስራች እና መሪ ፕሮፌሰር አስራት ወልደየስ ታማኝና የጥርብ ሰው የነበሩት ሴት ጀግና ወይዘሮ ሳባ መኮንን ከዚህ ዓለም በሞት መለየታቸውን ነው መያድ ባሰራጨው መግለጫ ያሳወቀው። እንግዲህ በወቅቱ በአርባ ጉጉ፣ በበደኖ ባህረርና ባርሲ በአማራ ተወላጆች ላይ ጭፍጨፋ መደረጉን ተከትሎ የቀድሞው የአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሐኪም ፕሮፌሰር አስራት ወልደየስ ድርጅት ለመመስረት ሲንቀሳቀሱ በወቅቱ ካገኟቸው ታማኝ ሰዎች መካከል ወይዘሮ ሳባ መኮንን እንደሚገኙበት የድርጅቱ የቅርብ ሰዎች ይገልጻሉ። በእሳቸው ቤት ነው አብዛኛው እንግዲህ ፕሮፌሰር አስራት ወልደየስ የድርጅቱን ምስረታ ቅድመ ውይይቶችን ያደረጉት በኋላም እሳቸው ታስረው በነበረበት ጊዜ እና በድርጅቱ ምስረታ ወይዘሮ ሳባ የነበራቸው ሚና ከፍተኛ ነው። ፕሮፌሰር አስራት ወልደየስ እስር ላይ በነበሩበት ጊዜ እንግዲህ ለሳቸው ምግብ ሳያደርሱ እስር ቤት ምግብ አይበሉም ነበር የሚባሉት ባልደረባቸው እና ፕሮፌሰሩም ለሳቸው ያላቸው ቦታና ታማኝ ሰው ጥሩ ሲባሉ እሳቸውን ደጋግሞ የሚጠሩ መሆናቸውን በድርጅቱም አጠቃላይ በመሪነት የነበራቸው ሚና ነው የሚገልጸው። እንግዲህ ከመኢአድ ሰዎች የተገኘው መረጃ አሁን በተወለዱ በሰባ ሦስት ዓመታቸው እንግዲህ ከዚያ ዓለም በሞት ተለይተዋል። ወይዘሮ ሳባ መኮንን ፕሮፌሰር አስራት ወልደየስ ታስረው በነበሩበት ጊዜ በእስር ቤት አካባቢ በተደጋጋሚ ጠይቋቸው የነበሩ፣ በወቅቱ ደግሞ የህወሓት ታጣቂዎች ማዕከላዊ እስር ቤት ይጠብቁ ስለነበር አንድ ቀን አስረዋቸው ነበረ አስረው ፀጉራቸውን ላጭተው ነው የለቀቋቸው። ጸጉራቸውን ላጭተው ከለቀቋቸው በኋላ በብስጭት እንግዲህ ሲመለሱ ፀጉራቸው በጥሩ ሁኔታ ያዩት የህወሓት ታጣቂዎች ፀጉሮዎትን ባለፈው ላጭተው ነውት አልነበር፣ እንዴት ተመልሶ እንዲህ ሊሆን ቻለ ብለው ሲጠይቋቸው እሳቸው እንግዲህ በወቅቱ ታጣቂዎቹ የመጡበትን አካባቢ በመጥቀስ እንደናንተ መጣችሁበት መሬት ምድረ በዳ ሆኖ የሚቀር ይመስላችኋል ወይ? በሚል ንግግራቸው ይታወቃሉ። በኋላ የህዋ ሰዎች እንግዲህ የተፈጥሮ ሀብት የአፈርና ውሃ ጥበቃ፣ የደን ልማት በሚለው ዘመቻቸው ውስጥ በተደጋጋሚ የዚችን ሴትዮ ንግግር ያነሱ ነበር ይባላል። እንግዲህ ላደረጉት አስተዋጽኦ በተለይ ፕሮፌሰር አስራት ወልደየስ በህመማቸው ጊዜም በስራቸው ጊዜም ድርጅት መስረታ ላይ ለነበራቸው ሚናና ታማኝነት እንግዲህ ብዙዎቹ የሚያውቋቸው በአድናቆት ነው የሚመሰክሩት። ምናልባት የድርጅቱን ታሪክ ከተመለከቱ አሰግድ መኮንን ከጻፋቸው መጽሐፎች ውስጥም የወይዘሮ ሳባስም በድግግሞሽ የሚገኝባቸው ቦታዎች አሉ። ስለ መኢአድ ጻፉ ነጸብራቅ አካባቢ ልታነቡ ትችላላችሁ። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ በራያና በአካባቢው የሚገኙ የወንጭፍ አደባባይና ሌሎች ሀውልቶችና ምልክቶችን እንዲፈርሱ የህዋ ታጣቂዎች አዲስ እንቅስቃሴ ጀምረዋል የሚል መረጃ ነው ከታዳጊዋ ትምህርት ቤት በትናንትና ዕለት የወጡ የህዋ ታጣቂዎች በዓለማጣ ከተማ የሚገኘውን ወንጭፍ አደባባይን በድጋሚ ለማፍረስ እንቅስቃሴ ሲያደርጉ እንደነበር የሚገልጹ የመረጃ ምንጮቹ እንግዲህ ወንጭፍ አደባባይ እየተባለ የሚጠራው አደባባይና የቆመው ሀውልት በ2013 እና 2014 የራያ ወጣቶች ለማንነታቸው ከህዋት ታጣቂዎች ጋር ያደረጉትን ትግል እና የወንጭፍ ተጋድሎ የሚዘክር ሀውልት ነው። ይህንን ሀውልት ለማፍረስ ታጣቂዎቹ ትናንትና ምሽት መጥተው ነበር። 14 የሚሆኑ ታጣቂዎች ታጥቀው ወደ ሀውልቱ ሲመጡ መከላከያ በአካባቢው በመኖሩ ታጣቂዎቹ ተመልሰው ታዳጊዋ ተብሎ የሚጠራው ትምህርት ቤት ተመልሰው ገብተዋል ነው የተባለው። እንግዲህ የራያ ወጣቶች በወንጭፍ ከህዋት ታጣቂዎች ጋር እነሱ ታጣቂዎቹ በስናይፐር የራያ ወጣቶች በወንጭፍ ያደረጉት ተጋድሎ የሚዘክር ነው። እንግዲህ እነሱ በተደጋጋሚ የፍልስጤም እና የእስራኤልን ጦርነት አድርገው ነው ሲገልጹት የነበረው። በወቅቱ ብዙ ወጣቶች አልታጠቁም ነበር፣ ባላቸው በአካባቢ ማሽላ ይበቅላል፣ ለማሽላ ውፍ ጥበቃ በተዘጋጁ ወንጭፎች ነው የህዋ ታጣቂዎች ጋር ግጥሚያ አድርገው የነበረው። የዚህ መታሰቢያ አደባባይ ነው እንግዲህ እንዲፈርስ እንቅስቃሴ እየተደረገ ያለው። ለሁለተኛ ጊዜ በራያ በኮረም በሁመር አካባቢ የቆሙ ሐውልቶችም እንደዚሁ እንዲፈርሱ የህዋ ታጣቂዎች ፍላጎቶችና ስምሪቶችን ወስደዋል። በተቃራኒው ደግሞ የህወሓት ታጣቂዎች ሰሞኑን እና ለህወሓት ሰማዕታት በሚል በትግራይ ተራሮች አዳዲስ ሐውልቶች እየተተከሉ ነው የሚገኘው የሰማዕታት ሐውልቶች በሚል ይህ እንግዲህ ትግራይ አካባቢ ያለው ነው። በሁመራም ከአሁን በፊት እንግዲህ እነሱ ቀሸ ገብሩ እያሉ አቁመውት የነበረው ሐውልት አሁን ሁመራ ከተማ አፄ ቴዎድሮስ አደባባይ ተብሎ የአጼ ቴዎድሮስ ሀውልት ቆሞበታል። ወደ ሌሎች መረጃዎች ሲሄድ እንደዚሁ ከህወሓት ጋር በተያያዙ ነፃ መሬት እየተባለ በሚጠሩት ቀጠናዎች አሉ የህወሓት የሚቃወሙ ታጣቂዎች በቅርቡ ወደ ትግራይ ክልል ገብተን አጠቃላይ ትግል እናደርጋለን እያሉ መሆናቸውንም እንደዚሁ መረጃዎች ጠቁመዋል። ህወሓትን ለመታገል የወጡ ታጣቂዎች በአፋር መጋሎ፣ እንዲሁም ደግሞ በሰሜን ጎንደር ምስራቅ ጠለምት ወረዳ እንባሬ ማይድሬ የተብሎ የሚጠራ ቦታ ሰፍረው ይገኛሉ። እነዚህ ታጣቂዎች ወደ ትግራይ ዘልቀን እንገባለን፣ በትግራይ ገብተን እንግዲህ የጥጥቅ ትግልና ውጊያችን እናደርጋለን እያሉ መሆናቸው ነው የተገለጸው። ነፃ መሬት ታጣቂዎቹ ከፌደራሉ መንግሥት የመሳሪያ ድጋፍ እየተደረገላቸው እንደሆነም እንግዲህ ውስጥ አዋቂ የመረጃ ይገኛሉ። በሁለት ካምፕ የሚገኙት እነዚህ የነፃ መሬት ታጋይ ታጣቂዎች ድጋፍ እየተደረገላቸው ነው የሚል መረጃ አለ። ከዚህ ጋር በተያዘ እንደዚሁ የትግራይ ጊዜያዊ አስተዳዳሪ ጀኔራል ታደሰ ወረደ አንድ ትዕዛዝ አስተላልፈዋል። ይህም ያለ ፍቃድ ከትግራይ ውጭ አሉ አመራሮች ደሞዝና ጥቅማ ጥቅማቸው እንዲታገድ የሚል መመሪያ አስተላልፈዋል ነው የተባለው። እነዚህ እንዲታገዱ ተላልፎባቸዋል የተባሉት አመራሮች እንግዲህ ክልል ውስጥ በስራ ላይ የሌሉና ያለ ፍቃድ የተንቀሳቀሱ ናቸው። ጉዳዩን በተመለከተ ግን አስተያየት ሰጪዎቹ ያለ ፍቃድ እውቅና ከትግራይ ውጭ ያሉ አመራሮች ከሰኔ አንድ ጀምሮ ጥቅማ ጥቅምና ደመወዛቸው እንዲታገድ የመመሪያ የተላለፈባቸው ጌታቸው ረዳን ተከትሎ ከትግራይ የተባረሩ የተፈናቃይ ፖለቲከኞች ናቸው። አብዛኞቹ ጌታቸውን ጨምሮ በእነሱ ላይ ያነጣጠረ ትዕዛዝ ነው። እነሱን አጣብቂኝ ውስጥ የሚከት መመሪያ ነው ተብሏል። ይህ መመሪያ ጌታቸው ረዳ ከተባረረ በኋላ እሱን ተከትለው የክልሉ ከፍተኛ ባለስልጣናት፣ የዞን ባለስልጣናት፣ የወረዳ ባለስልጣናት እንደዚሁ ወደ አዲስ አበባ መሰደዳቸው ይታወቃል። አሁን ያለውን የነ ደብረ ጽዮንም ቡድን በመቆጣጠር እነዚህ ሰዎች እስካሁን ድረስ በትግራይ ክልል በጀት ደሞዝና ጥቅማጥቅም እየተከፈላቸው ነው። አሁን ግን ይሄ ይቆምባቸዋል ነው እየተባለው። ይሄ እንግዲህ እነዚህ ሰዎች በስምረት የሚል ፓርቲ እያቋቋሙ መሆናቸውን ተከትሎ በህወሀት በኩል እንግዲህ በክልሉ መንግስት የተላለፈ ውሳኔ መሆኑ ነው። ከዚህ ጋር በተያያዘ እንግዲህ ወታደራዊ ንቅናቄ እያደረጉ ያሉም አሉ። እስካሁን ድረስ ደሞዛቸው ያልታገደ ከላይ እንደተገለጸው ነፃ መሬት አካባቢ ያሉ የእነሱንም ጨምሮ ስለመታገዱ ነው እንግዲህ ውሳኔ የሚያሳየው ሕወሓት ከፌደራል መንግስቱ ከሚደርሰው እና ከሚመደብለት በጀት ላይ በሱዳን ለሚገኝ የሳምሬ ቡድን ታጣቂዎች እንደዚሁ ላለፉት አራት አመታት ደሞዝ እየከፈለ መሆኑንም የወጡ መረጃዎች ያሳያሉ። በዚህ እንግዲህ የሳምሬ ቡድን አባላት በሶስት ቁር ተዋቅረው የተወሰኑ በቅጥረኝነት ለጀኔራል አልቡርሃን እየተዋጉ የአርኤስኤፍን ኃይል የተቆጣጠራቸውን ከተሞች ያስለቀቁ ቢሆንም ይከፈላቸዋል ከተባለው አንድ ነጥብ ሁለት ሚሊዮን ዶላር አንጻር እንደዚሁ ክፍያ ጋር በተያያዘ አመፅ ላይ መሆናቸው እና ባለፈው እንደዚሁ በቅርብ ኃላፊዎቻቸው ላይም እንደዚሁ ጥቃት ስለእስከ የሞት የግድያ ሙከራ እስከማድረግ ድረስ የደረሱ እርምጃዎችን ወስደዋል። ይህንን በተመለከተ እንግዲህ በተለይ የትግራይ ወታደራዊ አመራሮች ገንዘቡ በቀጥታ ተቀብለው ለጦር መሳሪያ ግዥ እንዲሁም ደግሞ ለህወሓት እና ለግላቸው አውለውታል ነው የሚባለው። ታጣቂዎቹ እስከ አራት ሺ ዶላር ድረስ ይከፈላችኋል የተባሉ ቢሆንም አሁን ግን የሶስት ወር ሶስት መቶ ሶስት መቶ ዶላር ወይ ደግሞ ዘጠኝ መቶ ዶላር ብቻ የተከፈላቸው ነው የተባለው። ሌላው መረጃችን እንደዚሁ የዓለም ባንክ ያወጣውን ሪፖርት የተመለከተ ነው። ዓለም ባንክ ያወጣው ሪፖርት እና ሰሞኑን አብይ አህመድ ሲናገራቸው የነበሩ ንግግሮችን ለማነጻጸር ያክል ዶቼ ቬለ ከዘገበው ዘገባ ላይ ዓለም ባንክ በኢትዮጵያ ድህነት አስከፊ ረሃብ እየተባባሰ ስለመምጣቱ በጥናት አረጋግጧል። ከ2020 የፈረንጆቹ አቆጣጠር ጀምሮ በአለም ላይ ኢትዮጵያን ጨምሮ 39 ሀገራት ድህነትና ረሃብ በከፍተኛ ሁኔታ እየተባባሰ የመጣባቸው ሀገራት እንደሆኑ ገልጿል። ከነዚህ ሀገራት ውስጥ ኢትዮጵያን ጨምሮ 21 ሀገራት በግጭቶችና አለመረጋጋት ውስጥ ናቸው። በዚህ ምክንያት ኢኮኖሚያቸው በከፍተኛ ሁኔታ እየተጎዳ ነው የሚገኘው። በዚህ በግጭትና አለመረጋጋት ውስጥ ባሉ ሀገራት የኢኮኖሚ እድገታቸው አንድ ነጥብ ስምንት በመቶ ከነበረበት ቀንሷል ነው የተባለው። እንደ አለም ባንክ ጥናት ከሆነ ይሄ ኢትዮጵያንም እያካትታል። እነዚህ ሀገራት የከፋ ድህነት ወለል ውስጥ ነው የሚገኙት። ዜጎቻቸው በቀን ከሶስት ዶላር በታች ነው የሚያገኙት ተብሏል። እንግዲህ የሶስት ዶላር አሁን ባለው የአማካይ ሳ ወደ አራት መቶ ብር እንደማለት ነው። አራት መቶ ብር በቀን የሚያገኝ ኢትዮጵያ አሁን ማን ነው የሚለውን ስናስበው የአለም ባንክ ጥናት እንግዲህ ቢያንስ በዚህ ዝም ብሎ በግርድፉ እንኳ ትክክል መሆኑን ያሳያል። እነ ኢትዮጵያ በዚህ ግጭትና ለመረጋጋት ውስጥ ለዜጎቿ የስራ ዕድል መፍጠር ካልቻሉ የዓለም ሀገራት ውስጥ አለም ባንክ ቀዳሚዋ መሆኗን አረጋግጧል። አለም አቀፉ ማህበረሰብ ትኩረት ሰጥቶ መፍትሄ ካላበጀላቸው የእነዚህ ሀገራት የድህነት ሁኔታና የዜጎቻቸው የድህነት ምጣኔ በእጅጉ እየተባባሰ ነው የሚሄደው ሲል ዓለም ባንክ ማስጠንቀቂያ ሰጥቷል። አብይ አህመድ ግን ሰሞኑን ምን እየተናገረ ነው የሚለውን ይህን የዓለም ባንክ ጥናትና ሪፖርት ይዘን አንዳንድ ነገሮችን እናስታውስ ከተባለ አላ አብይ አህመድ ኢትዮጵያ ተአምራዊ የሆነ የኢኮኖሚ እድገት እያስመዘገበች ነው ነው ያለው። ተአምራዊ ሌላ ቃል እንኳ የሚገልጹበት አቶ ተአምራዊ ነው የሚለው ዓለም ባንክ ኢትዮጵያ ከነበራት የእድገት ደረጃም በየአመቱ አንድ ነጥብ ስምንት በመቶ ቁልቁል እየሄደች መሆኑን ነው የሚያመላክተው። አብይ አህመድ እንግዲህ በጊዜ ከፋፍሎ በዚህ ጊዜ ኢትዮጵያ ከአፍሪካ በዚህ ጊዜ ከአለም፣ በዚህ ጊዜ ከአለም ብሎ በ2050 ኢትዮጵያ በአለም ላይ ሁለት ሺህ አርባ የምትገኝበትን ደረጃ ሁሉ ሲናገር ነበር። አሁን ግን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የዓለም ባንክ ይህንን አስቀምጧል። የኢኮኖሚና የምጣኔ ሀብት ባለሙያዎች ከዚህ ጋር በተያያዘ እንደዚሁ መረጃዎች ልታደርሱ ይችላላችሁ። ብታደርሱ በተለይ ሳይንሳዊ የሆኑና በጥናት የተደገፉ መረጃዎችን እንደዚሁ መልሽ የሚያቀርብ ይሆናል። ሌላው የተባበሩ መንግስታት ድርጅት የእርዳታ ድርጅት ሰራተኞቹ በአማራ ክልል በሰሜን ወሎ አንጎት ወረዳ መገደሏን ገልጿል። ሰኔ 19 2017 ለተጎጂዎች የእርዳታ መረጃ በማሰባሰብ ላይ የነበረች የድርጅቱ ሰራተኛ በወቅቱ በተተኮሰባት ጥይት ቆስላ ሆስፒታል ከገባች በኋላ ህይወቷ አልፏል ተብሏል። ማህሌት ስጦታው አበራ የተባለች የድርጅቱ ሰራተኛ ነች። ህይወቷ ያለፈው የተባበሩት መንግስታት ድርጅት ኃላፊ አቢባቶ ዋና ፎል ጉዳዩን በተመለከተ የእርዳታ አቅራቢዎችና የረደድ ሰራተኞች ከለላ ሊሰጣቸው ይገባል፣ ለቤተሰቦቻቸው እና ለወዳጅ ዘመዶቻቸው የሀዘን መግለጫም አስተላልፈዋል። ኃላፊው በኢትዮጵያ ውስጥ ላሉ የረደድ ድርጅት ሰራተኞች አስፈላጊ ከለላና ጥበቃ ሊደረግላቸው ይገባል ሲሉ ነው ጥሪ ያቀረቡት እንግዲህ በተለይ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ የማህበረሰብ ክፍሎችን እርዳታ ለማድረስ ለሚንቀሳቀሱ የረደድ ሰራተኞች በየትኛውም በኩል ያሉ አካላት ከለላ ሊያደርጉላቸው ይገባል። የመንግስት ሰራዊት በተቆጣጠረበት ቀጠና መንግስት አስፈላጊውን ጥበቃ ሊያደርግ ይገባል። ፋኖ ባለባቸው ቀጠናዎችም እንደዚሁ ለእርዳታና ለመሰል ሰብዓዊ አገልግሎት የሚንቀሳቀሱ አካላት አስፈላጊው ጥበቃ ሊደረግላቸው ይገባል። ይህን እንግዲህ በረድኤት ድርጅት ላይ የተፈጸመው ግድያ በእጅጉ የሚወገዝ ነው የሚሆነው። ወደ ሌሎች መረጃዎች ሳልፍ ወደ አርማጭሆ የሚወስድን መረጃ ነው የማስቀድመው። በታች አርማጭሆ በሁለት ቦታዎች ውጊያ እየተደረገ ነበር። አንደኛው ጠገዴ አቅራቢያ አዲስ ዓለም ተብሎ የሚጠራው ቀበሌ ሲሆን፣ ሌላው ደግሞ ፈንድቃ ከተማ ተብሎ የሚጠራው ታች አርማጭሆ ሆነው ማለዳ ጀምሮ በአካባቢዎቹ ለሰዓታት የዘለቀ ውጊያ ሲደረግ ነበር። በቡድን መሳሪያዎች በሞርተር በዲሽቃ የታገዘ ውጊያ ሲደረግ ነበር። የደረሱት ጉዳቶች ግን በዝርዝር አልታወቁም ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው እንደዚህ ወደ ደቡብ ጎንደር ስንሄድ እስቴ መንገድ በመዘጋቱ ምክንያት የትራንስፖርት እንቅስቃሴ በመቆሙ እናቶች በወሊድ ምክንያት ሕይወታቸው አልፏል ተብሏል። ሁለት እናቶች በአሳለፍናቸው ቀናቶች ሕይወታቸው አልፏል። በእነዚህም እንግዲህ በወሊድ ምክንያት ብዙ ደም ፈሷቸውን ሕይወታቸው ያለፈው የአምቡላንስ እና የትራንስፖርት አገልግሎት ባለመኖሩ የህይወታቸው አልፏል። ከሳምንት በፊት በአካባቢ የሚንቀሳቀሱ ፋኖ ላልተወሰነ ጊዜ መንገድ እና የትራንስፖርት እንቅስቃሴ ገደብ ማስተላለፉ ተከትሎ የትራንስፖርት እንቅስቃሴ መቆሙ ይታወቃል። በዚህ ምክንያት እንግዲህ እናቶች ህይወታቸው አልፏል። በተመሳሳይ ሰሞኑንም እንደዚሁ ከእስቴ መካነ እየሱስ ወደ ደብረ ታቦር ዩኒቨርሲቲ ሄደው የአስራ ሁለተኛ ክፍል ፈተና መፈተን የሚገባቸው ተማሪዎች እንደዚሁ በትራንስፖርት ችግር ምክንያት ተስተጓጉሏል ጉዟቸው። ለፈተናም ያልቀረቡ እንዳሉ ነው ለማወቅ የተቻለው። ሌላው ወደ ባህር ዳር ዙሪያ፣ መተማ፣ ማክሰኝት፣ በለሳ፣ ራያ ጉና፣ በጌምድር ደራ፣ በነዚህ አካባቢዎች የአድማ ብተናና የመከላከያ ሚሊሻ አባላት ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ስለመቀላቀላቸው አንዳንዶቹም ደግሞ ወደ ሌላ ቦታ ስለመሄዳቸው የወጡ መረጃዎች ያሳያሉ። ባሳለፍነው አንድ ቀን ብቻ ቁጥራቸው 19 የሚሆኑ ከነሙር ትጥቃቸው ወደ ፋኖ ሲቀላቀሉ ሌሎች ደግሞ ቁጥራቸው ያልታወቀ ወደ ቤተሰቦቻቸው ሂደዋል። ከውጊያ ቀጠና ወጥተው ነው የተባለው። ይሄ ለሚዲያ የደረሰው መረጃ እንጂ ቁጥሩ ከዚህ በላይ ሊሆን ይችላል ተብሏል። ሌላው ራያ ቆቦ ዛሬ ማለዳ ጀምሮ እስከ እኩለ ቀን ድረስ የከባድ መሳሪያ ድብደባ ተፈጽሟል። በተለይ ቃዩ ጋሪያ ተብሎ በሚጠራው አካባቢ በተፈጸመ የከባድ መሳሪያ ድብደባ መኖሪያ ቤቶች ተቃጥለዋል ነው እየተባለው። በሩቅ ተመልክተናል ሲቃጠሉ ቤቶች የሚሉት የመረጃ ምንጮች፣ ምን ያህል ቤቶች እንደተቃጠሉ እና በሰዎች ላይ ደርሰውን ጉዳት ግን ለማረጋገጥ አልቻልንም ብለዋል። ሰሞኑን በራያ ቀጠና በተከታታይ በከባድ መሳሪያ በተፈጸሙ የአዳፍኝ ጥቃቶች እንዲሁም ደግሞ ድብደባዎች ከፍተኛ ሰብዊ ቁሳዊ ጉዳት ደርሷል በተለይ በዞብል ራማ ኮቢ ቀርሳ ባይባዋ ጎተራ መንደር ሾዎች ማርያም አራዶም ሮቢት ስላሴ እስከ ተኩለሽ እና ጮቢበር ድረስ በነበሩ የከባድ መሳሪያ ድብደባዎች አምባዛዥ እና ተኩለሽ ድረስ ጉዳቶች ደርሰዋል በርካታ መኖሪያ ቤቶች ተቃጥለዋል። ቤተክርስቲያን ወድሟል። ትምህርት ቤትም እንደዚሁ ጉዳት ደርሶባቸዋል። ሃይማኖታዊና ማህበራዊ የሆኑ ተቋማት እንደዚሁ ጉዳት ደርሶባቸዋል። ሮቢት በነበረ ወታደራዊ ካምፕ ላይ በተፈጸመ ጥቃት በአንድ ወታደራዊ አዛዥ በፋኖ ተይዞ ተወስዷል ተብሏል። ከደረሰው ጉዳት ሞትና ቁስል ባሻገር አንድ ወታደራዊ አዛዥ በፋኖ ተይዞ ተወስዷል ተብሏል። ማረጉ ሻለቃ እንደሆነ የሚገልጹ የመረጃ ምንጮች የመካናይዝድና ሞተራይዝድ የአካባቢው አዛዥ እንደነበረ ነው የተገለጸው። ይህ እንግዲህ ከሁለት ቀናት በፊት በነበረው ውጊያ ነው ይሄ የሆነው። ሌላው ወደ ምስራቅ ጎጃም ስንሄድ ጓጽዮን ደነቅ የተብሎ በሚጠራ ቦታ እንደዚህ ውጊያ ተደርጓል። በሌሊት ወደ ፋኖ ቀጠና ገብቶ ከበባ ካደረገ የመንግስት ኃይል ጋር ነው በዚህ ቀጠና ውጊያ የተደረገው። ፋኖ ከበባውን ሰብሮ መውጣት ችሏል። የፋኖ ሻለቃን ከበባ አድርጎ የነበረ መንግስት ኃይል ላይ እንደዚሁ በተሰጣ አጸፋ ጉዳት አስተናግዷል ተብሏል። የደረሰው ጉዳት ግን በዝርዝር አልታወቀም። ፋኖም ከበባ ሰብሮ ስለመውጣቱ ነው የአካባቢ መረጃ ምንጮች የሚገልጹት። በዚሁ ቀጠና ከድጎ ጽዮን፣ አዳነ፣ ክሬሸር፣ ግራገድ፣ ወይን ውሃ አስተሮ ተብሎ የሚጠሩት አካባቢዎች ድረስ እንደዚሁ ውጥረት አለ። ከፈረስ ቤት ወደ እነዚህ ወደ ድጎ ተጨማሪ ኃይልም ተንቀሳቅሷል። የተንቀሳቀሰው ኃይል ዙ ሀያ ሶስትና ሌሎች የውድ መሳሪያዎችን ጭምር ይዞ ነው ወደ እነዚህ አካባቢዎች የተንቀሳቀሰው ነው ያሉት። ደቡብ ጎንደር ደራ እንደዚሁ ትላንትና አንበሳቢ በነበረው ውጊያ አንድ የሻምበል አዛዥ ሬዲዮ መገናኛ የያዘ እንደዚሁ በፋኖጅ ይገኛል የአድማ ብተና አዛዥ ነው ብለዋል። ሌላ ደግሞ እንደዚሁ በውጊያው ሌላ የመከላከያ የሻምበል መሪ እንደዚሁ ህይወቱ አልፏል ነው ያሉት። እንግዲህ ከሌሎቹ እግረኛና አጃቢዎች ባሻገር ያለው ነው አንድ ሽቃ ብሬን እና የነፍስ ወከፍ መሳሪያዎች እንደዚሁ በፋኖ እጅ ገብተዋል። አስር ሺህ በላይ ተተኳሾች፣ የእጅ ቦምብ እና ሌሎች የወታደር ቁሳቁሶች በፋኖ እጅ ገብተዋል። በሶስት ተሽከርካሪዎች ላይም ጉዳት ደርሷል ከዚህ ተሽከርካሪ ላይ በተፈጸመ ጥቃት ነው ወታደራዊ አዛዥ እንደዚሁ ስለመገደላቸው የታወቀው። በፋኑ ላይ የደረሰ ጉዳት የለም የሚሉት የመረጃ ምንጮች የፋኖ ይሄንን ጥቃት ፈጽሞ ከወጣ በኋላ ከባህር ዳር ኮማንዶና በርካታ የአድማብተና ኃይል ወደዚህ በመምጣት በንጹሐን ላይ ግድያ ፈጽመዋል። ከሰዓት በኋላ ከሐሙሴት ከባህር ዳር የመጣ የመንግስት ኃይል አራት ንጹሐንን ገድሏል ሲሉ ነው የገለጹት። እነዚህ አራት ንጹሐን ሲገደሉ ፋኖ ጥቃቱ ጨርሶ ከተማውን ለቆ ወጥቶ ነበር ተብሏል። ሌላው ወደ ጎንጅ ቆለላ ስንሻገር ተመልሰን ጎጃም ጎንጅባር ተብሎ የሚጠራ ቦታ የቦምብ ጥቃት ተፈጽሟል። በተፈጸመው የቦምብ ጥቃት ወታደሮች ጉዳት ደርሶባቸዋል። ተሽከርካሪ መንገድ ላይ በተፈጸመው በዚህ ፈንጅ ነው እንግዲህ ጉዳት ደርሷል። የተባለው በፓትሮል ላይ የነበሩ ወታደሮች ናቸው ጉዳት እያስተናገዱት እንግዲህ በአማራ ክልል ሰሞኑን እየተደረጉ ያሉ ዘመቻዎችን በተመለከተ በየሰዓቱ በየደቂቃዎቹ መረጃዎችን እየመጣሁ የማደርሳችሁናል አሁኑ ለዚ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። በአንጻሩ ሲታይ እንግዲህ ትናንትና ብርቱ ውጊያ የነበረባቸው አካባቢዎች ማዕከላዊ ጎንደር ጎንደር መናገሻ ከተማውን ጨምሮ፣ በደንቢያ በለሳ ሊቦ ከምከም ወገራ አምባ ጊዮርጊስ እና አካባቢው አየር ማረፊያውን ጨምሮ፣ በደቡብ ጎንደር ደራና አንበሳሚ አካባቢ የነበረው ውጊያ በጎጃም ጋዳሞት ሰከላ እንዲሁም ደግሞ ወደ ሞጣ ቀጠናዎች በተለያዩ አካባቢዎች የነበረው ውጊያ ዛሬ በብዙ ቦታዎች ቆም ብሏል። በተመሳሳይ ራያና ላስታ እንዲሁም ደግሞ ሸዋ መራቤት ቀጠና የነበሩት ውጊያዎች ዛሬ ጋብ ብለዋል። አጠቃላይ ዛሬ ውሎ መረጃው የሚያሳየው ብዙ ቦታዎች ላይ የነበረው ውጊያ ከሶስት ተከታታይ ቀናት በኋላ ዛሬ ጋብ ብለዋል። እንግዲህ ነገ ደግሞ የሚኖሩ መረጃዎችን እየተከታተልኩ ወደ እናንተ የማደርሳችሁናል። ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እንገናኛለን። መልካም ጊዜ